ለግርምሽ ናትናኤል ደብዳቤ ጽፎ ከመረጃ ውስጥ አድርጎ ሰጠው። ደብዳቤውም ደሞ ከጽናት በፊት እንደወለደውና እናቱን ጥሏት እንደሄደ እናቱ ደሞ ዋጋ ከፍላ እንዳሳደገችው አሁን ላይ ግን እናቱ ያልጋ ቁራኛ ሆና ለእናቱ ማሳከሚያ እንዲያጣና በጣም ስለ እንድተቸገረ እንዲሁም አባትነትን እንደማይፈልግ ወይም ደግሞ ከአባትነት ተስፋ እንደቆረጠ ነበር። እንግዲህ ግርምሽ በጣም ብስጭጭት እያለ ልጁንም ቼክ ማድረጉን ስለተዋት፣ ማታም እያመሸ ይገባል፣ ጠዋትም ቼክ ሳያረጋት ወደ ቢሮ እየሄደ ሲኖር እንግዲህ ይህ ነገር ጽናት በጣም ተጨንቃ ተከታትለው ጧጧት የምትመጣው ወደ ቢሮ ነው። ትምህርት ቤት ከመሄዷ በፊት ትምህርት እንግዲህ ከመሄዱ በፊት ወደ ቢሮ መጣ። በቃ ዛሬ አባዬ እኔ አልሄድም። ምን ሆነህ ነው? ግን ጥሩ አይደለም ስትለው፣ እሷን ለመሸኘት ግን ያልሆነ የለም። ምን ሆነህ ነው? ግን ጥሩ አይደለም። እኔ አልሄድም ናፍቀኸኛል። ማታ ማላገኝ፣ ጠዋት ማላገኝ ትተኸኛል እኮ ስትለው እመጣለሁ ማታ ብላ ቃል አስገብተው ሄደች። እሷን ተሸኘ በኋላ ወረቀቱን አውጥቶ ሲያነብ ናትናኤል እንደላከውና እናቱ ወልዶ እንደጣለው ወይም ደግሞ እናቱ ዋጋ እንዲያሳደገችው አሁንም እናቱ በሽተኛ እንደሆነችበት ይገልጽ ነበር። ግርምሽ በጣም አዘነ። ናትናኤል ወደ ቢሮ እንደገባ ለቢሮ ሄዶ ግርምሽ ናትናኤል አንተ ወረቀት ያመጣው ብሎ አነቀው። እማቀ ጉዳይ የለኝም ምንድን ነው ተፈጥሮ ነው ስለው በጣም ስለተናደደ አንቆ ዝም ማለ። እንግዲህ ንደብሲ ይበርድላት ትላቀቀው በኋላ ይህም ወረቀት አንተነ ስለው አይደለሁም አላቅም ስለው ወረቀቱ ላይ የፈለከውን የፈለከውን ጻፋ ነው። ከዚያም በኋላ እንግዲህ ነደው ተበረደ በኋላ ታቢሮም ወጣለት። እንዲሁም ሮማን የእነ ናታን እናት ሄዳ አሁንም እንደዚህ ታመሽ ዝም ሰምቲ፣ በፊትም ዝም አልሽ፣ አሁንም ሀብታም ነው እና እሱ ነገሩን ያሳክምሽ እያለች እሷን እያናደደቻት አሁንም ደግሞ ልትበቀሊ የሆነ ስራ ይዘሽ መጣሽ እያለይ እዛው ተኛችበት። ውጭ ልኝ እያለ እያለቀሰች የሮማናም እንግዲህ እየተሳለቀችባት ወጣች ጥላት አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደምን ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ። ጽናት በእንጀራ እናቷ የምትሰቃየዋ ድራማ እንግዲህ እንደቀጠለ ነው። እንግዲህ ግርምሽ ያላስበው ነገር መቶበታል ማለት ነው። እሱም ምንድነው እንግዲህ ከጽናት ሌላ የሚወልደው ልጅ ወይም ደግሞ ወልዶ ያላሳደገው ልጅ ባልታወቀ ሁኔታ በነ ሮማን እና ራሄል እንግዲህ ሴራ ወደ ድርጅቱ መጥቶበታል ማለት ነው። ልጁ ስለ አባቱ ያቃለ እንግዲህ ሮማን ናት ይሄን ነገር ያመጣችው ልጁን ማለት ነው። ጽናትም አታውቅም። ግርምሽን ደግሞ ለማን እንደሚያወራ ይሄን ነገር ምን እንደሚያደርግ ጨንቆታል ማለት ነው። እንግዲህ በአይነ ጥላቻ እየታየ ያዩ ነበር እስከዛሬ እንዲቀጠርም አልፈለገም ነበር። ጽናት ግን ውጤቱን አይታ ይሄን ጉድ ስለማታወቅ እሷ ነበረች የቀጠረችው ማለት ነው። ጽናት እንግዲህ ናትናኤል ደብዳቤ ጽፎ ከመረጃ ጋር አድርጎ ለአቶ ግድማ እንግዲህ ሰጥቶት ነበር ማለት ነው። እንግዲህ እናቱን ወልዶ ተወለደው በኋላ እናቱን ጠዋት እንደሄደ ና እናቱ ዋጋ ከፍላ እንደሳደገችው እንዲሁም ደግሞ አሁን ላይ ያጋ ቁራኛ ሆና ማሳከሚያ እንዲያጣ ነበር የሚገልጸው ማለት ነው። እሱን እንግዲህ እኔ አይደለሁም ነበር ያለው ሲጠይቀው ናትናኤል እኔ አይደለሁም ሲለው፣ ማን ነው? ባላጋሮች ማን ናቸው? ምን አድርጋቸው ነው እንደዚህ የሚያደርጉት? እያለሱ እንግዲህ ከእናት አይል ጋር በጣም ስምምነት ሊፈጥሩ አልቻሉም። በስተመጨረሻ እንግዲ በዛው ወደ ስራ ገባ ማለት ነው። ከዚያ ወደ ቢሮ መልሶ ሲመጣ የደንበኞቻችን ቅሬታ ነው ፍርማ ብሎ ሲያመጣ አይ ሰሞኑን ትክክል ስላልሆንኩኝ ነው የማልቆጣጠረው። ዛሬ አዲስ ሰራተኛ ስለሚመጣ ካሁን በኋላ ይቆጣጠራል ይስተካከላለ ነበር ያለው ማለት ነው። እንግዲህ አዲስ ሰራተኛው ደግሞ ባቢ ነበር ማለት ነው። ግን አንድ ጥያቄ ጠይቅ ነበር ያለው እንግዲህ እንትና ናትና ይል ግርምሽ ማለት ነው። ጠይቀይ ስለው የሁሉ ግን መበሳጨትና ይሄ ነገር የመጣው እኔ ከመጣሁ ወደዚህ ድርጅት በኋላ ነው አይደል? ነበር ያለው ነ አይ አይደለም አይደለም እያለ እሱ ራሱን እየሸወደ ቢለውም፣ አይ እኔ የሚመስለኝ እኔ ወደዚህ ተመጣሁ በኋላ ነው እንግዲህ ባላቅም፣ ብቻ እኔ እዚህም ተቀጥሬ መስራትን አንተ ወድርከም ደግሞ ታበድርከም እኮ ድርጅቱ ያንተ ነው፣ እኔ ሰራተኛ ነኝ መልቀቅ እችላለሁ እያለው ነበር። አይ እንደዛ አይደለም እንደዛ እኮ አይደለም አልኩህ፣ አሁን ውጣልኝ አለው ከቢሮ ማለት ነው። እኔ ግን እንደዛ ነው የሚመስለኝ። ምንም ምክንያቱም ባላቅም እንደዛ ነው የሚመስለኝ አንተ ባይመስልክ ብሎት፣ በስተመጨረሻ አይደለም ወጣሌ ነው ምል ብሎ አስወጣው ማለት ነው። እንግዲህ ወጥቶ ሲሄድ ባቢ ከኋላ ሲመጣ በአይነ ቁራና እየታዩ ነበር። ሰላም ግርማ ሲለው ገልምጦት ነበር። ግርማ የገባው ናትናኤል ተከትሎ ደግሞ ባቢ ሲገባ ባቢ ደግሞ እንግዲህ ከያሬድ ጓደኛው የናትናኤል ወንድም ታናሽ ወንድሙ ከባቢ ጋር ጓደኛ ነበር። ቤት እናቱን ሄዶ ጠይቆ ሲወጣ ናትናኤል ደርሶባቸው ወንድሙን እንግዲህ እያሰቃየው ነበር። ጓደኛ የሚባል አትያዝ፣ እኔና እናት ብቻ እንበቃለን። እናታችን እየመጡ ይሳለቁባታል እንጂ ምንም አይጠቅሙም። ማንኛውም ሰው አትቅረብ እያለ ከሰው ጋር እንዲገናኝ አይፈልግም ማለት ነው። እንግዲህ የናትናኤል እናት በጣም ለናት እያዘነች ነበር። አንተኮ ጉበዝ ነህ፣ ጓደኛ ጋር ትስማማለህ፣ ሰው ጋር ትግባባለህ። ናትናኤል ግን በጣም የተጎዳ ልጅ ነው። ሰው እንዲቀርብ አይፈልግም። እሱ ቢያገባና ቢወልድ አግብቶ ወልዶ ባይ ብሞትም አይቆጨኝ እያሉ የናትናኤል እናት እንግዲህ ለያሬድ ለታናሽ ወንድሙ እየተናዘዙ ነበር። የበለነት እንግዲህ ሮማን ለራሄል ደውላ አንቺ ከስር እስከምትወጪ ድረስ ነው ሁሉ ማስተካክላለሁ፣ አትሰብ እያለቻት ነው ማለት ነው። ሮማን እንግዲህ ስቤትም ሆና እንደፈከረችው ስራን እየሰራች ነው ሴራ ማለት ነው። እንግዲህ ጽናት መጣ እንግዲህ ወከባቢ ቢሮ ገብታ ባቢ ጋር ሲዋሩ ድንገት ናትናኤል ገብቶ ሲያቸው ገልምጦ ነበር የወጣው። ግልመጣ አድርጓቸው ምንም ሳይል ነበር የወጣው ማለት ነው። ምን ሆኖ ነው እንደዚህ የሚሆነው? ያለችው ነበር ጽናትና አይታዩ በቃ እኔ እጠይቀዋለሁ። እኔማ እጠይቀዋለሁ፣ ለምን እንደዚህ የሚሆነው ስትለው እኔ እጠይቀዋለሁ። ውይ ባቢዬን ሊጠይቅ ደክ ቢሮው ሲሄድ ምን ሆነህ ነው? ቆይ ከኛ መራቅ ፈልገው? ለምንድን ነው እንደዚህ መቅፈፍት የምታሳየን ሲለው እኔ ሰው ጋር መቀራረብ አልወድም፣ ይሄ ባህሬ ነው ሲለው ይሄ ባህሬ እኮ ጥሩ አይደለም ታዲያ ሲለው ባህሬንማ ወደዋለሁ፣ አንተ አነግረኝም፣ አንተም የራስን የራስን ባህሪ ዘክል፣ እኔም የራሴን በራሴ መንገድ ነው የምመራው። አንተ ደግሞ በአንተ መንገድ ልመራ ታስገድደኝ እያለ ገምጦት ወጣ ማለት ነው። ባቢ መንገድህ እንደዛ ከሆነ ሺ ብሎ ትቶት ሄደ ማለት ነው። ከዚያ በኋላ እንግዲህ ሮማን ወደ ድርጅቱ አምርታ ልጅ ሷ ስትላት ፀናት ና አላየኋትም ስትል ፀናት እየሰደበቻት ነበር ማለት ነው። ፀናት መንገድህ ትታት ሄደ ስንብላ ማለት ነው። ከዚያ እንትናን ናትናኤልን ደውላ እንግዲህ ለመንገራ እንዲገናኙ ቀጥረው ነበር። ናትናኤል ራሱ ለሮማን በጣም ጥሩ ሰው አይደለም።

እና እሱን ራሱ እያብጨቀጨቀችው ነበር ማለት ነው። እሱም ተስፋ ቆርጦ ደግሞ እየተናደደ ሄደ እዛ ጋ ግን ምንድን ነው የተፈጠረው? እንግዲህ እንትን የእናት ጸባይ መቀየር ራሱ ፀናት የሆነ እንትን ምትን ብሎባታል ና ውስጧ ይሆን ነገር ፈጥሯል። ና ምንገላይ እንግዲህ የብሌነት ጋር ሮማን ጋ አውግተው ሲለያዩ ፀናት በርቀት አይታችኋለች ማ ነው። ከዚያ በጣም ውስጧን እራሷን እየዘወዘ ተሰምቷል ነበር ምክንያቱም የሆነ ሴራ እንደ ተሰራ እየገባት ነው ማለት ነው። እንግዲህ ሮማን የምትባ ሴትዩ በጣም ከባድ ነው ማለት ነው። እና ናትናኤልስ ምንድን ነው? እሷስ? ብለው እንግዲህ የተፈጠረው ነገር አይታለች ማለት ነው። እንግዲህ ባቢ ደግሞ ወደ ስራው ተመልሶ አለ። ይሄን ነገር ግን ማን አጣርቶ ይደርስበታል? ባቢ ነው ወላ ጽናት ናት? ያረድ ደግሞ እንግዲህ ናትናኤልን ለብቻው ቀጥሮ የሆነ ቦታ እኔ ከጓደኞቼ መለየት አልፈልግም፣ አንተ ወንድምነት ነገር ግን ደግሞ ጓደኛ እኮ ብዙ ትርጉም አለው። ስለዚህ ተባቢ ጋን ማራቅ አልችልም ቢለውም አንቢ ብሎት እንደውም ሊዲ በድበው ስል አንድ ምርጫ ስጥ፣ ከአንድ ጓደኛህ ምረት፣ ሁለት ደግሞ የምረጥ ቦት ሄደ እዚ ላይ እንግዲህ ጥፋቱ ማን ነው? ናታዬን የቀጠረችው ጽናት ናት። በጽናት ነገር ነው ይሄ ነገር የመጣው። ጽናት በራሷ ጊዜ አሁን ገና ልታዝን ነው ማለት ነው። እንግዲህ አይታችኋለች። ከአሁን በኋላ ይህን ነገር ባቢ እና ጽናት አጣርተው ይደርሱበታል ማለት ነው። ግርምሽ ከባድ ችግር ውስጥ ነው ያለው። ጽናት ግን ደግሞ የምትጸጸተው እንግዲህ ናታዬን መቀጠባ ነው። እኔ እሱ ወንድም አላምናት ትቀበላለች። አዋጊ ነገር እያለ ነው። ወደፊት ግን ሮማን የምትባት በጣም ክፉ ሴናበነ